በርዝዴይ ዮሐድዬ በእውነት እንደ ቅጥነቱ ለአንድ ሰው ብቻ መሆን የሚገባው ነው፣ ግን በጣም ሰውነቱ ቀጭን ግን ለብዙ ሰው የሚበቃ ደግሞ እኛንም ልታስለቅሰ ነው። እንደ አንተ ሰውዬ፣ ተዉ እንጂ ስሜታዊነት እየበዛ ነው። ባይሆን ስሜታዊ ይሆንኩኝ ይቅር በለይ። አረ ስቀልድ ነው ስቀልድ ነው። ዋድ የአሬድ ቅድም ያለን ግን ሰምታል እንደ እንኳን ተወለድክልን ሻማ ሳያልቅ በል ሻማ ሳያልቅ። የእውነት ኢሞሽናል ያደርጋል። እንደዚህ አይነት ሰው የቤቢሻ እንትን ዴዲኬሽን ደግሞ በጣም ይገርማል። እና ሁሌ ወንድሞቿን እህቶቿን ልደስ ሲገጥም ያውኔ የክረምት ልጅ ስለሆንኩ ወንዝ በወንዝ አድርገዋለች። ኬኩ ከላይ ያለው ወንዝ ነው። ኧረ ሌላ ውስጥ ተው ግን ተው ተው ያብሻ ተመልክቱ ከሆነ ተወደ ነዋለወደ ሻይ ጎርፍ በጎርፍ አረግሹ ከላይ እየፈሰሩ ታሪክ አመሰጠርሽው ብዬሽ ነው። ኤኒዌይስ እውነት አታጠፋው እናጠፋለን። እውነት ዊሽ አድርገናል፣ ዊሽ አድርገናል። ኦፍኮርስ ክርስትያኑ ከሆነ ዊሽ ሊያደርግ የሚችለው የታወቀ ነው። እና ኤኒዌይስ ግን እሺ በይ ተዘጋጅ፣ ተዘጋጅተናል። ስንት ሰው ላይ ያ እኔ ብዙ ትንፋሽ ታግዥኛለሽ በይ

አንድ ቀርተዋል። ራሷን ወሰዳል። መጥፋት ያለበት አንዱማ ለምን ይጠፋል? ተይ እንጂ ሁሉም አጥፍተሽ። እንደዚህ ፋየር ነገር ሴንሲቲቭ መሰለኝ። እናቱ ሀፒ በርስ ዴይ እንኳን ተወለድክ፣ ዮሐዴ እንኳን ተወለድክልን። ያራዳ ልጅ ሮስኪ፣ አመሰግናለሁ አመሰግናለሁ ወንድሞች፣ እግዚአብሔር ያክብር። እንኳን ተወለድክልን ደስ ብሎናል ያለ እናመሰግናለን

በጣም ይዤው እና መባረክ በለው። እሺ፣ የገጠር ምስልም ጋዲ ቤቲ ገልብጭው። እኛ እኛ ቤተ ክርስቲያኑ ዳቦ ኬክ ምናምን እኮ ከፊት አይቆረስም። ገልብጭው። ትርጉም ምንድን ነው? መገልበጡ ትርጉም አለው። በዲያቆናቱ ስትከበሉ እኮ ያሬድ ነው እሺ ቀጥሉ። ያሬ ነው ቀጥላል። ለቁረስ ወይስ እንዴት ነው? ቆይ እንጂ ያቆናት አሉ እነሱ ያስታችሁ አንዴ። እኔ ለጋዲሳ ለማሉ ለዮሃድዬ ሀፒ በርዝ ዴይ የሚለውን በዜማ ልበልለት ከዛ ትቆርሻለሽ። ቆይ እንዴ እንትኑን ጠብቂ እንጂ ዝም ብሎ ጨረባል።

በስስስሃፒ ቤርስዴይ ሃፒ ቤርስዴይ ዮሐድዬ፣ እንኳን ተወለድክልን አንተ ድንቅ ስጦታ ድንቅ ወንድም ዮሐድዬ። በእውነት እንደ ቅጥነቱ ለአንድ ሰው ብቻ መሆን የሚገባው ነው፣ ግን በጣም ሰውነቱ ቀጭን፣ ግን ለብዙ ሰው የሚበቃ ደግሞ ማንነት ያለው በጣም ድንቅ ድንቅ ወንድም ነው። ከዮሐድዬ ጋር እንግዲህ አራት ዓመት ሆነን ሳቀው እና በጣም በጣም ደስ ብሎናል። ዮሐድዬ በጣም እንወድህ ግን ደግሞ አስቡት እስካሁን ድረስ ሰባ ሺህ ብቻ ነው ፎሎወሩ እና መቶ ሺህ እንኳን አልገባም። ብዙ የማይጠቅሙንን በህይወታችን ላይ ምንም ቫሊዩ የማይሰጡን ሰዎች ፎሎ እናደርጋለን እና የውሃድዬ ወንድሞቹ ሌሎቹም ስንት ነገር የሚጠቅሙን ወንድሞቻችን ናቸው እና የውሃድዬ ሰባ ሺህ ነው። ፍቅራችሁን በደንብ ፎሎ አድርጋችሁት ከዚህ በላይ እያስተማረ እንዲበረታ ብታበረታቱ ደስ ይለኛል። የውሃድዬ ቀሪ ሄድ ሜክ ደግሞ የንስሐ የበረከት የደስታ ቤቱን በደንብ የእግዚአብሔር ቤት የምታገለግልበት ለእህት ለወንድሞችህ ደስታ እረፍት የምትሆንበት ይህ ዓመት ደግሞ በረከት የምታገኝበት ትዳር የምታገኝበት እግዚአብሔር ቤትን የሚሰራበት አይምሮ ልብህን፣ ጥበብህን፣ ማስተዋልን ሁሉ የሚጨምርበት ትንሽም ደግሞ እግዚአብሔር ከፈቀደ ደግሞ የምትወፍርበት በጣም በጣም በአገልግሎትህ ይበልጥ ደግሞ ጥበብ ሚስጥር የሚገለጥበት እድሜ ያርግልህ። ወጥተህ በሰላም ግባልን። የረገት መሬት ሁሉ የበረከት ያርግልህ፣ የነካው ይባረክ። ለዲዬ ከዚህ በላይ ከፍ በልልም፣ በስጋን በረከት ከፍ በልልም። የሁሉ ፍጻሜ ማሰሪያው ክቡር ስጋው ክቡር ደሙ ነው እና ደሞ ለክቡር ስጋ ለክቡር ደም ለክቡር ደሙ የምትበቃበት የንስ አድሜ ያርግል። እኔ በጣም ወደውና በጣም በጣም በጣም ከመሳሰላቸው ታላላቅ ወንድሞቼ መምህሮቼ አስተማሮቼ አንዱ የዋዲዬ ነው እና በጣም ወድለ ና አጋጣሚ ተጠቅሜ ስሜታዊነቴንም እየገለስኩኝ ነው እና አመሰግናለሁ። ቤትሻ አሜን። ኧረ ሌላ ሰው እንዳይቀድም ይህ ሁሉ ምርቃትማ። ያው ዲያቆን አንደበታቸውም የተገራ ያው፣ አንድ መሀል መሀል ላይ ትንሽ ያስቸግራሉ እንጂ የሆነ ያው፣ እኔ ተማሪ ነኝ ምናምን ይላል ዲያቆን እና እሱ እሱ ትንሽ ይረብሻል እንጂ ዲያቆን ያሬዱ የምንወደው ምናከብረው እንደ ታላቅ ወንድም ቢመክር የሚሰማ ቢያስተምር ደግሞ ሁሉም የሚገባ ወንድማችን ነውና፣ አንተን የመሰለ ወንድም እግዚአብሔር አምላክ ስለሰጠኝም እግዚአብሔር አምላክ አመሰግናለሁ። እናንተን የመሰለ ወንድሞች እህቶች ስለሰጠኝ እግዚአብሔር አምላክ አመሰግናለሁ። እና እድሜ ለንስሐ የሚጨምር ጌታ አዲስ ዘመንን ደግሞ ስለሰጠኝ እግዚአብሔር አምላክን አመሰግናለሁ። ሁላችሁም እዚህ የነበራችሁ ፍቅራችሁን ለገለጻችሁልኝ። እና መልካም ምኞታችሁን ለሰጣችሁ ሁላችሁም እግዚአብሔር አምላክ ይስጥልኝ፣ እግዚአብሔር አምላክ ያክብርልኝ። እሱ ውለታውን የሚመልስ የሚከፍል ጌታ ሁሉ ውለታውን ይክፈላችሁ። እግዚአብሔር ያክብርልኝ። በጣም የእውነት ኢሞሽናል ያደርጋል። ያው የክርስትና ትልቁ ስጦታ እንደናንተ ያለ ወንድም እህት ማግኘት ነውና በጣም የተመረጡ እርስ በርሳቸው የማስመሰል ፍቅር ሳይሆን የምርም ከልብ የሆነ ፍቅር የሚሰጡ ወንድም አግኝቼበታለሁ በዚህም በጣም ደስ ይለኛልና እናንተን የመሰለ ወንድምህቶች የሰጠኝ እግዚአብሔር አምላክ የተባረከና የተመሰገነ ይሁን እና በጣም አመሰግናለሁ በጣም አከብራችኋለሁ በጣም ነው የምወዳችሁ ተንክ እኛንም ልታስለቅሰ ነው እንዲያንስ ሰውዬ ተዉ እንጂ ስሜታዊነት እየበዛ ነው ባይሆን ስሜታዊ ሆንኩኝ ይቅር በላኝ አረ፣ ስቀልድ ነው ስቀልድ ነው ዮሐዴ ያሬድ ቅድም ያለህን ግን ሰምታል። እንደ እግዚአብሔር ፍቃድ በሚቀጥለው ዓመት ከወፈርክ ያለህን ፓርት እሱን ፓርት ግን ምንም አላልክበት እኮ መሀል መሀል ከው ያቦካል ለሰው ስለት ለምጣል ከተገባል ሰው መሳለያለ ፈጥራችሁ መረቁት እንጂ የኔ ፈጠራ ይዛችሁ እንዳትጨምሩ ጋሪ ነ ስለት ነው አትልም? እንደ ዝም ብላ ስለት ነው አትልም? እየበላሁ ብታወሩ አይሻልም? በጣም ተራበች ቤቲ ባይዘዌ ማለት ነው። ቴሌግራም ላይ እንደነገርኳት ማለት የሆኒ ነበረ በመጀመሪያ እንትን ያለኝ እና እንደነገር ኳት ቶሎ ነው ሰርታ ያንትን ያለችው ኬክ ሰራው ምናምን ያለችው እና ሁል ጊዜ ነው ኤፌሶን፣ እንደዚህ የወንድሞች እህቶች ልደት ምናምን ከሆነ ሁሌ ትሳተፋለች። ሁሌ እንደዚህ ሶሻል ሚዲያ ላይ እንደዚህ አውጥታ የወንድማዊ እህቷን ፍቅር ታሳያለች እና እናመሰግናለን ኤፌሶን። ወንድማችን ይዋድ ውስታዛችን እግዚአብሔር አምላክ ከዚህም በላይ እንድታገለግል እድሜና ጤና ይስጥ። ከዚህም በላይ ደግሞ አሕዛብን የምትማረክበትን ጤና ይስጥ። አገልግሎትህን ይባርክል። እንወድሃለን። እናመሰግናለን። ለመጣሁም ቤት አበሻችሁ ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ ሁላችሁ ነው። ሁለት እህቶችን እንደዚህ አስታውሳችሁ ምናምን ነገር እንደዚህ ወንድሞችን ልደታቸው እንዲህ ስታከብሩ ማስታወሳችሁ እንደዚህ ማድረጋችሁ ራሱ በጣም ድንቅ ነው። ቤተሻ በተለይ ያው መጨረሻ ላይ ብቻ ሽንብበዩ ትላለህ። ይህን ያውስ ትልቁ ነገር ማስባችሁ ቀኑን አስታውሳችሁ ማድረጋችሁ በጣም ትልቅ ነገር ነው እና እህቶችን ሳላመሰግን አላልፈም። ኡስታዝ ዮሐዴ ወንድማችን ዮሐዴ ታላቃችን አስተማሪያችን እንኳን ተወለድክልን እንኳን ተወለድክልን ለማለት እወዳለሁ። ይዋደ በጣም የሚገርም ሰው ነው። በነገራችን ላይ ባለፈው ነገራቸኋላ እኔን ያስጠመቀኝ እሳቸው ናቸው ትላል ያስጠመቀኝ ወንድሜ ነው የሚያበርቱን ያስተማሩን ለዚህ ደረጃ ያበቁን ከተላላቅ ወንድሞች መካከል አንዱ ነው ይዋዴ እና እንደዚህ ላይ በመገኘት የራሱ በጣም ደስ ብሎኛል። እንኳን ተወለድ ክልን የአገልግሎት ዘመንን ይባርክልን። እንደዲያቆን እንደ ዲያቆን ደግሞ ወፍረህ የምናገኘ ያደርግልን ነው ለዛ ያለው እንግዲህ ቃሉም ጠፋብኝ። ብዙ አልችልም በመጋገዝ እና ሀፒ በርዝደ ብያለሁ። ብሮስኪ ቃሉ ወፈረ። አሜን አሜን። ዴቫይ አመሰግናለው ያው የምንድን ነው የመንፈስ ልጅ ልበል እኔ እኔን ያስጠመቁ ማለት ቀሲስ ጋር ወስደን ምናምን ያስጠመቅ ነው ዴቫ እኛ ነን እና እኔ አንድ አመት ሞላ አይደል? አምና ፋሲ ጋለ ወሳና ሳሎ ያ ያ አንድ አመት ልጅ ነው ትላለህ። ያ አንድ አመት ልጅ ነውና፣ አመሰግናለሁ። ባይ እሺ፣ እሺ። እዚህ ያለሽ አለ። እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁም ወዲዬ፣ ምርጡ፣ ተወዳጁ፣ ትሁቱ ወንድማችን እንኳን ተወለድክልን። መልካም ልደት። የምትፈልገው እድሜ ድረስ ኑርልን፣ ጸጋውን ያብዛልግ። ምንድነው የሚባለው በተረፈ መልካም ልደት። አሜን አሜን። ጽጌ፣ እንኳን ተመልሰሽ መጣሽ። አንቺም እግዚአብሔር አክብርልኝ። እግዚአብሔር ይስጥልኝ ሽ እናመሰግናለን። ኬኮ እንግዲህ ቁረስ። የቤት ኬክ ነው የውጭ አይደለም። ባርኮት ባርኮታል ማለት ባርኮታል ማለት በስላሴ ስማን ኮ እሺ ዮሐድ ዮሐድ ቁርሽ ብሏል። እድሜው ስንት ነው እያልን፣ እንዲህ ነው እንዲህ ነው እያለን ከጠራም በኋላ ቢቆረስ አሪፍ ነበረ።

እሺ በቃ እግዚአብሔር ደግሞ እንኳን ለዚህ እኛም እድሜ ሰጥቶ ጊዜ ሰጥቶ እንደዚህ ለመሰባሰብ ምክንያት ዮሐዴን ስለሰጠን እግዚአብሔር ይመስገን። ደግሞ የእያንዳንዳችሁን እንደ ተሰሶ የምናከብርበትን እድሜና ጊዜ አድለን፣ ፍቅራችን ይጠብቅልን፣ አንድነታችንን ያጽናልን፣ ከልብ የሆነ መዋደድ ሽንገላ የሌለበት ማስመሰል የለበት ፍጹም ፍቅር ለእኔም ለናንተም ለሁላችን ይስጠን። እንደዚሁ እንደሆንን ደግሞ በፍቅር በሃይማኖት በምግባር ደግሞ በርትተን አምላካችን ኢየሱስ ክርስቶስ ሲመጣ ደግሞ ደግ ነገር አግኝቶብን እናንተ ብሩካኑ ውረሱ ፍቅሬን፣ መንግስቴን ውረሱ፣ የዘላለም ህይወትን አግኙ የሚለውን ያን ህይወትን ቃል የምናፍቀውን ቃል እንዲያሰማን ፈቃዱ ይሁንልን። እዚህ የሚያገለግሉትን እነ ዮሐዴዬን፣ እነ ኢዮባን፣ አኬን፣ ዲያቆን መኳንንት፣ ዲያቆን መኩ፣ ዮኒ፣ ታላቁ ጅብሪ፣ ዘማርያም፣ እነ ቤቲ፣ እነ ዴቫ፣ እነ እፎይ እነ ጽዮንዬ እነ ቤላ እነ ማማዬ እነ ትንሿ እነ ሶሲ ዝም የመጣኝ ነው የምናገረው። አደራ እንግዲህ እንዳትቀይሙ። ስም ካልጠራው ግን ሁላችሁንም የጠራዎችም ያልጠራዎችንም እናንተን የመሰለ ወንድም ስለሰጠን እግዚአብሔር ይመስገን። ቲክታክን ስንከፍት ስንጀምር ለዚህ ዓላማ አልነበረም። ግን እግዚአብሔር ባወቀ እኛን ባሮቹን ምንም እዚህ ግባ ማንባል ሰዎች ሰብስቦ ቃሉን እንደምሰክር ቤተክርስቲያንን እንድናጸና የሄዱትን እንድናመጣ ምክንያት ስላደረገን እግዚአብሔር ይመስገን። ዮሐዴ በአገልግሎት በርታልን። በየርንበት ሁሉ ወንድሞቻችንን ካከበርን የምንከብረው እኛ ነን። ባይዘው እኔ የዮሐዴ የዮሐዴ ተማሪ ነኝ ስል ይሄ ለማስመሰል ለሽንገላ አይደለም። ወንድሞቼን በየርኩበት ሁሉ ማከብረው ለሽንገላ ለሌላ አይደለም። ወይ ሰዎች ያሬድ ትሁት እንዲሉኝ አይደለም። እኔ ካላከበርኳቸው ማን ያከብራቸዋል? ንገሩኝ። እኔ ካላከበርኳቸው የእኔ አስተማሪዎቼ ናቸው ብዬ ታላቅነታቸውን ወንድምነታቸውን ከፍ ካላደርኩኝ ማን ሊያከብራቸውነ ዚ ወደድኩም ጠላሁም ስለ ዮሐድዬ ታላቅነት ማውራት አለብኝ። ታላቅ ወንድምነት ስለ ሁሉም ስለ እድሜ አደለም ማውረ ስለ ፍቅራችን፣ ስለ አንድነታችን፣ ስለ መንፈሳዊ ጥንካሬያችን፣ ስለ ቃለ እግዚአብሔር፣ ስለ ቤተ ክርስቲያን ነው። ስለዚህ እኛ ስናከብራችሁ ሁሉም ያከብራቸዋል። እህቶቼን ሳከብር ሁሉም ያከብራቸዋል። ወንድሞቼን ካዋሩ ኮይኔ ስለዚህ በየሄድንበት ወንድሞቻችን እህቶቻችንን ማክበር መልመድ አለብን። እና ዮሐዴ ምክንያት ሆነ ስላሰባሰብ ከን እግዚአብሔር ይመስገን። እግዚአብሔር ይስጥልን። ቤትሻ ደግሞ ይሄን እለት እለት ለወንድሞችሽ እኔ ሴቶች በዚህ ጎበዞች ናችሁ። እውነት እኛ ዝም ብለን ምስኪኖች ነን፣ ጅሎች ነን። በቃ ዝም ብለን እፍ ማለት ብቻ እየመጣ እናንተ ግን እንደዚህ ሞቅ እያረጋችሁ ኬክ ጋግራችሁ ሄዳችሁም ገዝታችሁም ብቻ ዋቴቨር ይሄ በጣም በጣም ትልቅነት ነው። ባይዘበይ በጣም ያላችሁን ፍቅር ያሳያል። እና ይሄን እለት እለት ደግሞ ስለምታረጉ በዚህ በጣም እግዚአብሔር ይስጥልን። የአባቶቻችን፣ የእናቶቻችን ጸጋ በረከት ይደርባችሁ። ዮሀድዬ በቃ እንኳን ተወለድክልን፣ መልካም ልደት የሰላም የፍቅር የበረከት ዘመን ያርግልህ በደስታ በበረከት ኑርልን። ይህ ዓመት ደግሞ የጸጋ የበረከት የደስታ ወደ አንተ የሚመጡት በረከቶች ሁሉ በጥፍ የሚበዙበት ከክፉ ምትርቅበት ምትጠበቅበት ያርግልን። የምንቆርሰውን ይሄንን ኬክ እንዲ የአንድነታችን የፍቅራችን መገለጫ ያደርግልን። በአብ በወልድ በመንፈስ ቅዱስም እንግዲህ እግዚአብሔር ባርክልን፣ ለሁላችንም ፍቅራችን ያጽናልን እግዚአብሔር ያው እንግዲህ አቡነ ዘበ ሰማያት ባላችሁበት ማለት ነው። ይትቀደስ ስምከ ትምጻእ መንግሥትከ ይኩን ፈቃድ ከበከበ ሰማይ ከማው በሰላም ቅዱስ ገብርኤል መልአኮ ድንግል ተጸጋ ኢየሱስ ክርስቶስ ከመስራታው ስብሐት ለአብ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ወይ እግዚአብሔር ስጥልን፣ እግዚአብሔር ስጥልን፣ ፍቅራችን ያበርታልን፣ ያጽናልን። መልካም ልደት ዮሐዴ። አሜን አሜን። ኢትዮጵያና አመሰግናለሁ። እሺ፣ እንዴት ነበር እናንተ? አፍታችሁ አልችልበትም፣ ግን መልካም ልደት ነው። ማን ነው

እኔ ልደት ነው እራሱ ብዬሽ አልነገርኳትም። እና ምክንያት ነው የምፈልጊው። እህታችን ወፍረሻል ይሳል፣ ከባድ ነው። ሰበበ እንዝሉ ነው፣ እንደዚህ ነበር። ለኬኩ ነው ለኬኩ ለኬኩ ያ ዮሐዴ ያው እንትን ክላስ ምናምንም ስላለው አረፍ እንዲልም እዚህ ጋር ያላችሁ ክርስቲያን እኔ ስለማልቆይ እፎይም ስለከፈተ እዛም ትሄዳላችሁ እና ዮሐዴ እንወድሃለን እናከብርሃለን ወንድማችን በብዙ አገልግል አገልግልልን በብዙ ደግሞ እግዚአብሔር አምላክ ስራህን ይባርክልህ። እናንተ ምርቃት አልችልም፣ ግን ከየት ከየት እንደሚመጣልኝ አላቅም ምርቃቱ እና እንወድሃለን። የእርጅና ምልክት እድሜ ጋር አብሮ ይመጣ ነው። አይዞሽ፣ ጥናት ሰላም ሳይሆን አየሽ አታቂም ነበረ። እድሜ የሚያስተምረ ነገር ነው ይሄ ነገር እሺ። እና ቴንኪዩ በጣም አመሰግናለሁ፣ ሁላችሁም እንዳለችው እነ አንትሽ ምንድን ነው የሚለኝ በውስጥ። እስኪ ኤኒዌይስ በጣም አመሰግናለሁ። ማማይ እግዚአብሔር አክብርልኝ። ሁላችሁም እዚህ ያላችሁ ኤኒዌይስ በጣም ነው የማመሰግነው። ለቀጣይ ዓመት ደግሞ ያገናኝን። ይዋ አሜን። ባለፈው ዓመትም እንደዚሁ ነበር። ያሬዶም ነበረ ትሻ አላ እግዚአብሔር ይመስገን። በሞት እንኳን አልተለየም። ልሰንም ዘቤ ይመስገን በጣም እግዚአብሔር አምላክ በሚቀጥለው አመት ደግሞ ንስሓ ገብተን ወደ እርሱ ቀርበን ደግሞ እንድንገናኝ መልካም ፈቃዱ ይሁን። ሰላም ድር በጣም አመሰግናለሁ።